ሰላም፣ ጤና ያስጥልን። የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን። ከሰሞኑ መኖሪያ ቤቶች ውስጥ የንግድ ፈቃድ አውጥተው ሲሰሩ የቆዩ ሱቆች እየታሸጉና አከራዮችም በመቶ ሺዎች የሚቆጠር ገንዘብ እየተጠየቁ ነው። ከአማዞን የሸመተውን ወኪቶኪ ይዞ ቦሌ አየር ማረፊያ የተገኘው ካናዳዊ ምን ገጠመው? የደላላ ሰንሰለት እንዳለበት ሚዲያችን ይፋ ያደረገው የኢሚግሬሽን ቢሮ 26 ሰራተኞቹ በድርጊቱ ላይ ሲሳተፉ ተይዘው እንዲቀጡ ማድረጉ ታወቀ። የትምህርት ዕድል የተመቻቸላቸው የመንግሥት ሠራተኞች ተመርቀው ሲመለሱ ቦታቸው በሌሎች ተይዞ እንደ ጠበቃቸው ተሰማ። ዲፕሎማቱ ከ15 ዓመት በፊት ሲመሩት በነበረው የመንግሥት ተቋም ውስጥ ፈጽመውታል በተባለ የሙስና ወንጀል ምክንያት ወደ አገር ቤት ተጠርተው ክስ ተመሰረተባቸው የሚሉ መረጃዎችን ለዛሬ እንመለከታለን። መረጃዎቹን በዝርዝር ከሰሞኑ መኖሪያ ቤቶች ውስጥ የንግድ ፈቃድ አውጥተው ሲሰሩ የቆዩ ሱቆች እየታሸጉና አከራዮችም በመቶ ሺዎች የሚቆጠር ገንዘብ እየተጠየቁ ነው። በመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 ዓ ም ውስጥ ከተካተቱ ዋና ዋና ጉዳዮች መሃል ንብረት ማፍራትና መጠቀም ዓለም አቀፍ እውቅና ካላቸው ሰብአዊ መብቶች አንዱ መሆኑን በመጥቀስ በኢትዮጵያም የንብረት መብት ከኢፌዴሪ ህገ መንግስት ጀምሮ በተለያዩ ፖሊሲዎችና ህጎች ውስጥ ተካትቶ እንደሚገኝ ይጠቁማል። በህገ መንግስቱ አንቀጽ 40 ህዝባር አንድ ስር እንደተደነገገው ማንኛውም የኢትዮጵያ ዜጋ የግል ንብረት ባለቤት መሆኑ ወይም መሆኗ ይከበርለታል ወይም ይከበርላታል። እንዲሁም በንዑስ አንቀጽ 7 ስር እንደተደነገገው ማንኛውም ኢትዮጵያዊ በጉልበቱ ወይም በገንዘቡ በመሬት ላይ ለሚገነባው ቋሚ ንብረት ወይም ለሚያደርገው ቋሚ መሻሻል ሙሉ መብት አለው። ቋሚ ንብረት ከሚባሉት ውስጥ ቤት አንዱ ነው። የቤት ባለቤት የሆነ ሰው ቤቱን ሊጠቀምበት ከሚችልባቸው ሁኔታዎች ውስጥ በኪራይ ለሌላ ሰው በማስተላለፍ የቤት ኪራይ ክፍያ በማግኘት ነው። ቤቱን የሚያከራይ ሰው ለራሱ ከኪራዩ መጠቀሙ እንዳለ ሆኖ ቤቱን በማከራየቱ ሌላ ሰው እንዲጠቀምበት የሚያደርግ ስለሆነ የቤት ኪራይ ጥቅሙ ለሁለቱም ወገን ማለትም ለአከራይም ለተከራይም ይሆናል። ይሁንና ከሰሞኑ በአዲስ አበባ ከተማ ውስጥ ያሉ በርካታ የንግድ ቤቶች እየታሸጉ ነው። ምክንያቱ ደግሞ እነዚህ የንግድ ቤቶች ንግድ ፍቃድ ቢኖራችሁም ታክስ ብትከፍሉም የምትነግዱት በመኖሪያ ቤት ውስጥ ስለሆነ ካርታችሁን ወደ ንግድ ቤት ቀይሩ የሚል ነው። መሰረት ሚዲያ ያሰባሰባቸው መረጃዎች እንደሚያሳዩት ሰሞኑን የሚስተዋለው የቤት አገልግሎት መቀየር አለበት የሚለው ጉዳይ በመቶ ሺዎች የሚቆጠሩ ከጥቃቅን እስከ ከፍተኛ የቤት አከራዮችን የሚነካ እንደሆነ ያሳያል። አንደኛ ሰዎች በውልና ማስረጃ የሚያከራዩት ቤት ለመኖሪያነት የወሰዱት እንደሆነ በግልጽ ውል ላይ በመግለጽ ያከራዩ ሲሆን፣ ተከራዩም ከንግድ ቢሮ ንግድ ፈቃድ አውጥቶ የሚሰራ ነው። ከዛም ሲቀጥል ሁለቱም ለገቢዎች ቢሮ ተገቢውን ግብር የሚከፍሉ ሲሆን አሁን የመሬት ማኔጅመንት ከኔ እውቅና ውጪ ነው ቢል ተቀባይነቱ ጥርጥር ውስጥ የሚያስገባ ነው የሚሉት መሰረት ሚዲያ ያነጋገራቸው አንድ ጉዳዩን በቅርበት የተከታተሉ ግለሰብ ናቸው። አክለውም በሁለተኛነት አሁን በተሻሻለው የከተማ መሬት ሊዝ ደንብ ቁጥር 162 ህዝባር 2016 ላይ በግልጽ እንደተቀመጠው 1% ቅጣት ሊቀጡ የሚችሉት የአገልግሎት ለውጡን የሚፈልጉ ደንበኞች እንደሆኑ ያስቀምጣል። ይሁን እንጂ የመሬት ማኔጅመንት ሰራተኞች መቀየር አልፈልግም፣ ማከራየት አቆማለሁ የሚለውን ጭምር ማቆም የሚችለው ቅጣቱን ከፍሎ እንደሆነ በማሳሳት ላይ ይገኛሉ ብለዋል። ሚዲያችን የተመለከተው የቅጣቱ አሰላል ለምሳሌ አንድ ሰው ደረጃ አንድ ወይም ሁለት ላይ 300 ካሬ ሜትር መኖሪያ ካለው 300 ሲባዛ በ58000 ብር ይህም በ1% ስሌት 174000 ብር ይሆናል። ከዛም በመቀጠል የሊዝ ልዩነቱን መክፈል የሚጠየቅ ሲሆን በአማካኝ ዋጋ ቢወሰድ እንኳን 5.2 ሚሊዮን ብር የሚጠየቅ ይሆናል። እንደዚህ አይነት ኪሳራ እንደሚያስከትል ሰው ቢያውቀው ቤቱን ከመጀመሪያ አያከራይም። ጥፋት ካለስ ባለቤቱን ብቻ ሳይሆን ገቢዎች ቢሮ፣ ውልና ማስረጃ ንግድ ቢሮ ተባባሪ በመሆናቸው ተጠያቂ የማይደረጉበት ምክንያት ምንድን ነው? ብለው ጥያቄ አቅርበዋል። ለቤት ካርታው መቀየር የሚጠየቀው ገንዘብ ደግሞ በሚሊዮን ብሮች እንደሆነ እየተነገረ ነው። የብዙ ሺህ ብሮች ቅጣትም አለው። በዚህ የዋጋ ግሽበት በናኘበት ዘመን በትናንሽ ቤት አከራዮች እጅ በሚሊዮን የሚቆጠር ገንዘብ ይኖራል ብሎ ማሰብ ህዝቡን አለማወቅ ነው የሚሉት ሌላ አስተያየት ሰጪ ናቸው። ለደህንነቴ ስሜ አይጠቀስ ያሉት እኚህ አስተያየት ሰጪ ማህበረሰባችን ሲመቸው በመኖሪያ ቤት ውስጥ ይኖርበታል። ተጨማሪ ገቢ ማግኘት ሲያሻው ደግሞ ጠላ ሆነ ምግብ ይሸጥበታል። ሲቸግረው ደግሞ ለሌላው እንዲሰራበት ያከራየዋል። አከራይቶም ታክስ ይከፍልበታል። ይሄ ዘመን ጠገብ የሀገራችን አኗኗር ነው። ለብዙ ዘመን ሲሰራበት የቆየም ነው። ይህንን የማያውቅ ከሌላ ዓለም የመጣ መሆን አለበት በማለት ያስረዳሉ። አክለውም ይህ አሰራር ህገወጥ ከነበረ እስከ ዛሬ ለምን የንግድ ፈቃድ ሲሰጥበት ከረመ አሰራር ውስጥ ይህ ሁሉ ደንብ አስከባሪና ተቆጣጣሪ ባለበት በአንድ ጊዜ በድንገት እንዴት ህገ ወጥ ሆነ? ስህተት ከሆነም እንዴት ማስጠንቀቂያ ሳይሰጥ የንግድ ፈቃድ ሳይመለስ ህዝብም እንዲወያይበት ሳይደረግ በድንገት በዘመቻ የሚበላሽ እቃ ላይ ቤት ይታሸጋል? ምግብ ማበላሸት በሀገራችን ግፍነቱ አብቅቷል ወይ ይላሉ። ቤት ተከራይ የንግድ ፈቃድ አውጥቶ አመታዊ ግብር ከፍሎ የሚነግድ ሰው ህጋዊ ነጋዴ ነው የሚሉት ግለሰቡ፣ እንዲህ የሚሰራ ሰው ካጠፋ የክስ ወረቀት ይቀርብለታል ሊከሰስና በፍርድ ቤት ተከራክሮ መብቱን ሊያስከብር ካጠፋ ደግሞ ሊቀጣ የተገባ ነው ብለዋል። መሰረት ሚዲያ የደረሰው ተጨማሪ መረጃ እንደሚያሳየው በያዝነው በመጀመሪያው ዓመት ብቻ ከ130 ሺህ በላይ ሰዎች የቤታቸውን ካርታ ወደ ንግድ እንዲቀይሩ ይደረጋሉ። ለዚህም በአማካኝ በካሬ የሊዝ ዋጋ 520 ብር ገደማ እየተቀመጠ ሲሆን ይህንን ለመቀየር ደግሞ ከበርካታ መቶ ሺህ እስከ ሚሊዮኖች ሊጠየቅ ይችላል። ከአማዞን የሸመተውን ወኪቶኪ ይዞ ቦሌ አየር ማረፊያ የተገኘው ካናዳዊ ምን ገጠመው? በካናዳ ኪችነር ከተማ ኦንታሪዮ ግዛት ነዋሪ የሆነው ግለሰብ መጋቢት 2017 ዓ ም ወደ አዲስ አበባ ቦሌ አየር ማረፊያ ጉዞ ከመጀመሩ በፊት አንዳንድ ዕቃዎች ሲገዛዛ ቆይቷል። የደቡብ ሱዳን ተወላጅ ሆኖ ካናዳዊ ዜግነት ያለው ፒተር ፖል ጆላ የተባለው ግለሰብ ከሸመታቸው ዕቃዎች ውስጥ ደግሞ ማንም ሰው በአሜሪካ ወይም ካናዳ አማዞን መገበያ ላይ ገብቶ እቃ እንደሚገዛው በነፃነት ገበያ ላይ የሚገኝ የድምፅ ማስተላለፊያ ወይም ወኪቶኪ ይገኝበት ነበረ። ይህንን እቃ በመያዝ አዲስ አበባ የደረሰው ግለሰብ በጸጥታ አካላት ቁጥጥር ስር ውሎ አሁን ላይ ከታሰረ ሰባት ወር እንደሞላውና ወደፊትም ብዙ የእስር ጊዜ እንደሚጠብቀው ተሰምቷል። ምክንያቱ ደግሞ ግለሰቡ ይዞት የተገኘው የድምፅ ማስተላለፊያ በግለሰብ እጅ እንዳይገባ በቅርቡ የጸደቀውን ሕግ በመተላለፉ ነው። ፒተር እስካሁን ባለው ሂደት ክስ እንደተመሰረተበት የታወቀ ሲሆን እሱም የወታደራዊ ቁሳቁስ ወደ አገር ውስጥ ማስገባት የሚለውን ህግ መተላለፍ አንዱ ነው። የግለሰቡ ቤተሰቦች ፒተር በኢትዮጵያ አድርጎ ወደ ደቡብ ሱዳን ለመሄድ ትኬት መቁረጡን ጠቁመው ዋና ዓላማውም አንዳንድ አስፈላጊ ዕቃዎችን ለቤተሰቦቹ ለመስጠት ነበር ይላሉ። የ67 ዓመቱ ፒተር ወኪቶኪ የተባለውን መሳሪያ እንደያዘ ቦሌ ኤርፖርት ላይ መያዙ የታወቀ ሲሆን ልጁ ኒያሪኒ ፖል ዋና ዓላማው በድርቅና ጦርነት ለተጎዱ የትውልድ ስፍራው እቃዎችን በመስጠት እንዲሁም የቴሌኮም አገልግሎት እንደ ልብ ስለማይገኝ መነጋገሪያዎችን ለማድረስ በማሰብ ነው ብላለች። ይሁንና እነዚህ እቃዎች በኢትዮጵያ ውስጥ ክልክል ናቸው። ፒተር የተከሰሰባቸው እያንዳንዱ ሶስት ክሶች የአስር ዓመት እስር ሊያስከትሉ እንደሚችሉ ሚዲያችን ሰምቷል። ሲቢኤስ እንደዘገበው የካናዳ ባለስልጣናት በጉዳዩ ዙሪያ ተጠይቀው ድጋፍ ከማድረግ ውጪ ሌላን ሀገር ፍቱት ማለት አንችልም ብለው ምላሽ ሰጥተዋል። ካናዳዊው እስረኛ አሁን ላይ በቃሊቲ እስር ቤት እንደሚገኝ ታውቋል። ቤተሰቡ ለግለሰቡ መድኃኒት፣ ምግብና ተያዥ ወጪ አሁን ላይ በሳምንት ከ300 እስከ 400 ዶላር እያወጡ መሆኑ ተሰምቷል። የደላላ ሰንሰለት እንዳለበት ሚዲያችን ይፋ ያደረገው የኢሚግሬሽን ቢሮ 26 ሰራተኞቹ በድርጊቱ ላይ ሲሳተፉ ተይዘው እንዲቀጡ ማድረጉ ታወቀ። አስቸኳይ ፓስፖርት በጉቦ ማውጣት አሁን አሁን ህጋዊ እስኪመስል ድረስ የተለመደ ሆኗል። የተወሰኑ የኢሚግሬሽንና ዜግነት አገልግሎት ሰራተኞችና ደላሎች ተመሳጥረው ድርጊቱ ላይ መሰማራታቸውን መሰረት ሚዲያ ከዚህ በፊት ባደረጋቸው ተከታታይ ማጣራቶች አረጋግጦ ነበር። የኢሚግሬሽን እና ዜግነት አገልግሎት ለአስቸኳይ ፓስፖርት ለ2 ቀነ ቀጠሮ 25 ሺ ብር፣ ለ5 ቀነ ቀጠሮ 20 ሺ ብር በማስከፈል በኦንላይን በሚሞላ ፎርም አገልግሎት መስጠት መጀመሩ ይታወቃል። ተቋሙ ሲስተሙ ይሰራል በማለት ለህዝብ ቢያሳውቅም ኦንላይን የሚሞላው ፎርም ግን በማንኛውም ጊዜ ሲከፈት ዴሪዝ ኖ አቫይላብል አፖይንትመንት ዴት ፕሊስ ቼክ ሌተር የሚል ጽሁፍ እየመጣ እየሰራ እንዳልሆነ ማንም ማረጋገጥ የሚችለው ሀቅ ነው። ይህን ደግሞ ለወራት የዘለቀ ችግር እንደሆነ ይታወቃል። ይህን ተከትሎ ተቋሙ ያሰራር ለውጥ ከማድረግ ጀምሮ ሲጠቀምበት የነበረውን ድረገጽ ቀይሮ ነበር። ችግሩ ግን እስካሁን ድረስ ቀጥሏል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ወደ 26 ገደማ ከደላላ ሰንሰለት ጋር ግንኙነት የነበራቸው የተቋሙ ሰራተኞች ተይዘው እንዲቀጡ መደረጋቸውን ተናግረዋል። ከዚህ ጋር የተያያዙ የባንክ አካውንቶች ከእኛ ሰራተኞች ጋር የተያያዙ ያገኘናቸውና የቀጣንበትን ማየት እንችላለን። አሁን ላይ ጥሩ ነው ያለው አማራጭ ሲስተም ስለመጣ በተለይ አስቸኳይ ኦንላይን በሁለት ማለትም በአካልና በኦንላይን አድርገነዋል በማለት ከፋና ጋር በነበራቸው ቆይታ ተናግረዋል። ዳይሬክተሯ ይህን ይበሉ እንጂ ሚዲያችን ከተቋሙ ሰራተኞች ያገኘው መረጃ እንደሚጠቁመው በደላሎች ትስስር የሚሰራው የአስቸኳይ ፓስፖርት አሁንም እንደቀጠለ ነው። እንደሚመስለኝ በዚህ ህገወጥ ስራ በቀን የሚገኘው ገንዘብ እጅግ ከፍተኛ ስለሆነ ማንም የደላላ ግንኙነት ያለው ሰራተኛ ማቆም አይፈልግም። የተቻለውን ያክል ገንዘብ ይዤ ከፈለገ መስሪያ ቤቱ ያባረኝ አይነት ህሳቤ በሰራተኛው ዘንድ አለ የሚሉት አንድ የተቋሙ ሰራተኛ ናቸው። ከተቋሙ ግቢ ውጭ ያሉ አካላትና የኢሚግሬሽን ሰራተኞች ተመሳጥረው ለአስቸኳይ ፓስፖርት እስከ 35 ሺህ ብር እያስከፈሉ ሲሆን በተቋሙ ውስጥ ከሚሰሩ አንዳንድ የአይቲ ባለሙያዎች ጨምሮ እስከ አመራሮች የሚሳተፉበት ኔትወርክ በመዘርጋት ሲስተሙን ከነርሱ ጋር ተመሳጥረው የሚሰሩ ግለሰቦች ብቻ ማግኘት እንዲችሉ በማመቻቸት ዜጎችን እየበዘበዙ እንደሚገኙ የምርመራ ዘገባችን አጋልጦ ነበር። የትምህርት እድል የተመቻቸላቸው የመንግሥት ሠራተኞች ተመርቀው ሲመለሱ ቦታቸው በሌሎች ተይዞ እንደጠበቃቸው ተሰማ። በርካታ መንግስታዊ ተቋማት ሠራተኞቻቸውን ወደ ተለያዩ ተቋማት በመላክ ያስተምራሉ። የውጭ እድል በማመቻቸትም ዕውቀት እንዲቀስሙ በማድረግ ምርታማነታቸውን ያሳድጋሉ። በዚህ ሕሳቤ የዛሬ ሁለት ዓመት በርከት ያሉ የአዲስ አበባ ከተማ አስተዳደር ሠራተኞች ወደ ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በመግባት ትምህርት ጀምረው ነበረ። ይሁንና እነዚህ በከተማ አስተዳደሩ ስር ተቀጥረው ይሰሩ የነበሩ ሰራተኞች መንግስት ያመቻቸላቸውን ትምህርት ከ2016 ዓ ም እስከ 2018 ዓ ም ተምረው ከተመረቁ በኋላ ወደ ሥራ ገበታቸው ሲመለሱ ያልጠበቁት እንዳጋጠማቸው ለመሠረት ሚዲያ ተናግረዋል ወደ ሥራ ገበታችን ስንመለስ የጠበቅነው እድገትና የእርከን መሻሻል ነበረ። ውሊዘን ወደ ትምህርት የገባ ነው ስንመለስ በተማርነው ትምህርት መስክ በፊት ሲተገበር በነበረው መመሪያ እንደምንስተናገድ ቢሆንም የሆነው ሌላ መሆኑ እጅግ አሳዝኖናል፣ በማለት እነዚህ በርከት ያሉ የከተማ አስተዳደሩ ሰራተኞች ያስረዳሉ። አክለውም ለምን ብለን ስንጠይቅ የነበራችሁበት ጽሕፈት ቤት ሪፎርም ተሰርቷል፣ ልትባረሩም ትችላላችሁ፣ መመደብ አንችልም እያሉን ነው፣ በማለት ጉዳያቸውን አስረድተዋል። አንድ የከተማ አስተዳደሩ ባልደረባ ደግሞ ሰራተኞቹ ፈተና ተፈተኑ እንደተባሉ በመጥቀስ ብቃትና ባህሪ ለመመዘን አስፈላጊ መሆኑን ተናግረዋል። ውጤት ገና እየታየ ነው፣ የሚቀነስ ይኖራል፣ የሚቀጥልም ይኖራል፣ የተደመደመ ነገር የለም። ነገር ግን በአስተዳደሩ ውስጥ የተሰራው ሪፎርምን መሰረት ያደረገ ውሳኔ ይሰጣል በማለት ለሚዲያችን ተናግረዋል። እኛ ፈተናው እውነት ትክክለኛ ብቃትና ባህሪ ሊመዝን የሚችል ይሆናል ብለን ቁጫልን። ነገር ግን የፈተናውን ባለቤትና ኃላፊነት ወስዶ ያረመውን አካል ለማግኘት ብንሞክርም ሊሳካልን አልቻለም። ይባስ ብሎ ከትምህርት የተመለሱትን የወደቁ ናቸው በማለትና ለሞራላችን በማይመጥን አገላለጽ አሰናብቷቸው ወይም ከነበሩበት ዝቅ አድርጋችሁ መድቧቸው በማለት መመሪያ ሲሰጥ እየተመለከትን እንገኛለን በማለት አቤቱታ የሚያቀርቡ ሰራተኞች በዚህ የኑሮ ውድነት ቤተሰቦቻቸውን ይዘው የት እንደሚገቡ እንደጨነቃቸው ለሚዲያችን አጋርተዋል። በጣም አዝነናል። የሚመለከታቸው አካላት ጉዳያችንን አይተው ውሳኔ የሰጡን ዘንድ እንጠይቃለን። ለማን እንጩህ ብለዋል። ዲፕሎማቱ ከ15 ዓመት በፊት ሲመሩት በነበረው የመንግሥት ተቋም ውስጥ ፈጽመውታል በተባለ የሙስና ወንጀል ምክንያት ወደ አገር ቤት ተጠርተው ክስ ተመሠረተባቸው። የቀድሞ የፕራይቬታይዜሽን እና የመንግስት ልማት ድርጅቶች ይዞታና አስተዳደር ኤጀንሲ በርካታ መንግስታዊ ተቋማትን ለሀገር ውስጥና ለውጭ ባለሀብቶች ሲሸጥና ሲያሻሽጥ የቆየ መስሪያ ቤት ነበረ። መስሪያ ቤቱን ለበርካታ ዓመታት የመሩትና እስከ ዛሬ ዓመት ድረስ በለንደን የሚገኘው የኢትዮጵያ ኤምባሲ ምክትል አምባሳደር እንዲሁም የቢዝነስ ዲፕሎማሲ ኃላፊ የነበሩት ደግሞ አቶ በየነ ገብረ መስቀል ናቸው። የጸረ ሙስና ኮሚሽን ያወጣው መረጃ እንደሚያሳየው አቶ በየነን ጨምሮ በመንግስት ላይ የ52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ሶስት ግለሰቦች በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ተከሳሾቹ በመንግስት ይዞታ ስር ሲተዳደር የነበረው አደይ አበባ ድርና ማግ ፋብሪካ ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማኅበር እንዲቀየር አድርገዋል በሚል ነው ክስ የተመሰረተባቸው። አንደኛው ተከሳሽ የኤጀንሲው ዋና ዳይሬክተር የነበሩት በየነ ገብረ መስቀል ሁለተኛ ተከሳሽ የኤጀንሲው የድህረ ፕራይቬታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር ታያ ድማሶ እንዲሁም ሶስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር ስራ አስኪያጅ የነበሩት ዋንግ ሚዩንግ ራዩ መሆናቸው ተሰምቷል። አንደኛና ሁለተኛ ተከሳሽ የማይገባ ጥቅም ለማግኘት በማሰብ በግል ስራ ዘርፍ ከተሰማራው ሶስተኛ ተከሳሽ ጋር በጥቅም በመመሳጠር ፋብሪካውን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር ማድረጋቸው በክሱ ላይ ተመልክቷል። አቶ በየነ ገብረ መስቀል አደይ አበባ ድርና ማግ ብሎክ ሁለት ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርድ በተወሰነው መሰረት በቀን 0802203 ዓ.ም አንደኛና ሁለተኛ ተከሳሽ የጋራ ኢንቨስትመንት ስምምነቱን መፈራረማቸውን የክስ መዝገቡ አስታውሷል። ሶስተኛ ተከሳሽ በኢትዮጵያ ንግድ ባንክ የብር ምንዛሪ ተመን የሚሰላ 10 ሚሊዮን 993000 ዶላር በአክሲዮን ድርሻ መመዝገብ እንዳለበትና ከዚህ ውስጥ 3.2 ሚሊዮን ዶላር በወቅቱ ምንዛሬ ስሌት 52 ሚሊዮን 576000 ብር መክፈል እንዳለባቸው በስምምነቱ ተካቷል። ይህ ካልተፈጸመ አክሲዮን ማህበሩ እንደማይቋቋሙና ውሉም እንዳልተፈጸመ እንደሚቆጠር ተዋውሎ የነበረ ቢሆንም ስምምነቱን በሚጣረስ መልኩ ሶስተኛ ተከሳሽና እሱ የመረጣቸው ሌሎች ሶስት ባለድርሻዎች ያልተገባ ጥቅም እንዲያገኙ በማሰብ 1,643,000 ብር ብቻ በመክፈል ፋብሪካው ቢኤም ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር ሆኖ እንዲመሰረት አድርገዋል በማለት ክሱ አስረድቷል። በዚህም አቃቤ ህግ አንደኛና ሁለተኛ ተከሳሾች መንግስት ከተከፈለ አክሲዮን ድርሻ መዋጮ ማግኘት ያለበትንና ሊጠብቁት የሚገባ 52 ሚሊዮን 576 ብር ጥቅም በማሳጣት እንዲሁም ሶስተኛ ተከሳሽ የማይገባ ጥቅም እንዲያገኝ አድርገዋል በማለት በ1996 ዓ ም የወጣውን የፌዴሪ የወንጀል ሕግ ላይ የተመለከተውን በመተላለፍ በዋና ወንጀል አድራጊነት ከባድ የሙስና ወንጀል ክስ ተመስርቶባቸዋል። በተጨማሪም ሶስተኛ ተከሳሽ በልዩ ወንጀል አድራጊነት ተካፋይ በመሆን በፈጸሙት የመንግስት ስራን በማይመች አኳኋን መምራት ከባድ የሙስና ወንጀል ክስ ቀርቦባቸዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የሙስና ጉዳዮች ችሎት ተከሳሾቹ ቀርበው ክሱ ከተነበበላቸው በኋላ የክስ መቃወሚያን ለመጠባበቅ ለጥቅምት 17 2018 ዓ ም ተለዋጭ ቀጠሮ መስጠቱ ታውቋል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና የድምፅ አርትዖት ሥራዎችን በማቀናበር ኢዩኤል ስቡህ። አብረናችሁ ቆይተናል።